ተያዘ በዲያብሎስ ስራ የተጠመቀ በዲያብሎስ ስራ ዋናው ፕሬዚዳንቱ ስድም መቼም፣ የኃጢአት ነው የቅድስና አይደለም። ያንን ሁላ በአንዴ በፓወሩ በክርስቶስ እኔ ይቅር በሉን ያልኩት እ ይቅርታ ይቅር በሉን ያልኳቸው በሙሉ እኔ እኔ ይቅርታ ልጠይቅ አይ ማኛው። ስለዚህ ክርስቶስ ሲያሸንፍህ ሙሉ በፍቅር ይቀይራል። ክርስቶስ የፍቅር አምላክ እንደሆነ በእኔ ነው ያየሁት፣ በሌላ አይደለም። ማንም ሰብኮኝ አይደለም። ክርስቶስ የፍቅር አምላክ መሆኑ በእኔ አየሁ። በቃ ይቅር በሉኝ። እኔ ነኝ ያጠፋሁት፣ እኔ ነኝ ያጠፋሁት ነው ያልኩት። ይሄ ከባድ ከባድ ነገር። ምክንያቱም ይቅር አልልም ብዬ እኔ በጌታ ሳልሆን በፊት፣ በክርስቶስ ሳልሆን በፊት ይቅር አላችሁም ስል የነበሩ ሰዎች ነበሩኝ። በቃ ህይወቴን በሙሉ ይቅር አለልም ያልኳቸው ህይወቴን በሙሉ በቃ ልጄን የሰደበ እናቴን የሰደበ ምናምን ይዤ ቂም የቋጠርኩት በሙሉ እነሱን ይቅር በሉ ነው ያልኳቸው፣ አይደለም ይቅርታ መጠየቅ። ስለዚህ ከኔ አይደለም እውነት ለመናገር ከእኔ የሚሆን አይደለም። አስራ አምስት ዓመት የማውቀው ማንነት አለኝ ከኔ አይደለም። ስለዚህ ከኔ የሆነ ምንም ነገር እንደሌለ ተረድቻለሁ። ክርስቶስ ያድናል፣ የኢየሱስ ስም ኃይል እንዳለው አዳኝ እንደሆነ በእኔ በእንዳልክ አይደለም፣ በማንም አይደለም፣ በእኔ በራሴ ላይ በራሴ ላይ ነው ያየሁትና በጣም ደስታ ላይ ከልብ እንደሆነ ደግሞ ጴንጤዎች እንዲህ ብለው እያዩኝ ነው፣ ገብቷቸው። ሙሉ ጴንጤ እንዲህ ብሎ እየጸለየለ እኔ ግራ የገባኝ እሱ ጴንጤ ደስታ ላይ ነው። እንዲሁ ዮኒ ማኛ እኮ ሰድቦናል፣ ያለ ጴንጤ አላየው። ሲሰድበን ሲዘረጥጠን ነበር ያለ ጴንጤ አላየው። እኔ ኢየሱስ ጌታ ነው ያልኩ እናሁ እንዲ ላጥ ብሎ ይኸው የምታየው በሙሉ ጴንጤ ጋ ኢየሱስን ስም ስለጠራው ብቻ ነው የመጡት። ኢየሱስን ብቻ ስላልኩ ነው የመጡት። ኢቭን ተሰዳድበን አንተ ራሱ አስገባኝ ስትለኝ ነበር አይቻለሁ። መቼለታ ስለ አለም ቤዝነት ስናወራ ሮጦ አለማዊ በይሳ ማን ነው ክርስቶስ በሚለው ሮጦ ያልመጣ የክርስቲያን ወዳጅ የለም። በሙሉ በክርስቶስ ማስተዋሉላ ጥቅሶች ላከችልኝ ስለ ማስተዋል ጥቅሶች። ይሁን የሚያበረታ ጥቅስ ነው ብላ ማስተዋል ላከችልኝ። እንግዲህ እግዚአብሔር ያሳያችሁ። በቃ ብዙዎቹ በውስጥ የሚያጽናኑኝ የሚያለቅሱልኝ አሉ። የእኔ ወንድሞች ደውለው እውነት ያንተ ነው ብለው ያለቀሱ በጣም አንቱ የተባሉ በክርስትና ሕይወት ያሉ ወንድምናቶች አሉኝ። እና እኔ ክብሩን እሱ ይውሰድ፣ የኔ አይደለም። ከስድብ መንፈስ ያወጣኝ ጌታ እሱ ይንገስ። ከስድብ መንፈስ ያወጣኝ እሱ ይንገስ። በቃ ይሄ ከዚህ በላይ የምለው ምንም ነገር የለም። እሱ የጭንቀት ህይወት ነበረ። ለእናንተ ቀላል ይመስላል። ለእናንተ መዝናናት ይመስላል። ለእናንተ በየቀኑ የሆነች አጀንዳ ተይዞ መጥቶ ላስ ላስ አይታወቀኝም ነበር እውነት ለመናገር፣ ይው ፈጣሪን ነው የምልህ። በዛ አስቢው አላውቅም፣ ዲያብሎስ እየተጠቀመ ነበር። አድስ ሰምታም ደግሞ ጌታ እየፈለገኝ ነበር ስ ውስጤን ስለሚያውቅ ጌታ ውስጤን ስለሚያውቅ እኩል እየተከተለ ነበር። የፋሲካ ቀን የእኔ ልደት ነበር። የዛ ጊዜ ነው ጌታ የተገለጠው። ከዚህ በኋላ ኖ ኖ ኖ፣ አንተ ከዚህ በኋላ ዲያብሎስን አታገለግልም። ውጣ ውጣ። ተናናናና ማንቁርቴን ይዞ ወደ እሷ መጣ። እንግዲህ ከጌታ የሆነን እስኪ ማን እንደሚያላቅቅ እናያለን። ጌታን በልጦ እኔን የሚያላቅቅ ከጌታ ፍቅር የሚያስወጣ የሚመጣ ካለ እንቀበላለን። ቀበላለን ለምን ለምን ቆየሁ? ለምን አልጸልህ? ለምን ጌታህን አትቀበለው ኦፊሻሊ? ለምን አልጸልህ? ለእኔ ብዙ ለእሱ ጊዜ ይሰጣሀል አለው። የምሬ ነው። ከምንም በላይ የልብህን ክፍተት አይቼ በቃ ክፍት ነህ ጌታን ለማወቅ ጌታን ለመቀበል ኦልሬዲ ዩ አር ኦልሬዲ እና እሱ ነው ኦልሬዲ ጌታ። የመዳን ቀን ዛሬ ነው፣ ዮኒዬ መቼ ወደመቼ እንደምንሞት አናውቅም። አሁን ያሉ የሚመስሉ ነገሮች ያረጃሉ፣ ያልፋሉ። ትላንት ኃይለኛ የተባለ ዛሬ ከመቃብር ውስጥ ነው ያለው። ትናንት የወደቀ ሰው ዛሬ ብርቱ ነው። ትላንት ብርቱ የነበረ ዛሬ ወርኳል። እኔ ጌታን የምሬን ነው፣ ጌታን ስከተል ፈርቼ ነበር። በእውነት በጣም ፈርቼ ነበረ። በቃ ይሄን ነገር አጣለው ይሄን ነገር አጣለው ይሄን ነገር አጣለው ይሄን ብዬ ነበር። ግን ጌታ ሙላት ነው የሆነኝ። እመነኝ፣ አሁን አጣለው ብለን የምታስባቸው ነገሮች ሴጣን፣ ነው የሚልክብህ። ኦፍኮርስ አንተ አትሰማም። ግን ዲያብሎስ ወይም ዲያቦሎስ ማለት ሐሳብ የሚረጭ ማለት ነው። ትክክለኛ ትርጉሙ የዲያብሎስ ሐሳብ ነው እንጂ ፊዚካሊ መጥቶ ሴጣን አታካረግም። በሐሳብ ነው የሚያጠቃ። ያስከው ነገር ልክ እንዳለው ነው የተቀበልከው። እውነት ኤክስ እንደሆነ ይነግረሃል በዚህ ሁሉ መሀል በርትቶ ለመቆየት ግን ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ መቀበል ያስፈልጋል። ከዋና ከመንፈስ መወለድ ያስፈልጋል። እና ልብ በፈቀደ ሰዓት መንፈስ ቅዱስ አንተን በመራ ሰዓት ጌታን መቀበል ትችላል። እኔ አላስጨንቅህም። የመንፈስ ቅዱስ ጊዜ ይመጣል። ያኔ ጌታን ለመቀበል ልብ ክፍት ከሆነ አም ሬዲ ላይክ ጌታን እንድትቀበል ጸልይልሃለው። ምክንያቱም በውስጥም ከፈለግ ወይ በአደባባይ በፈለግ ብቻ ጌታን እንደ ግል አዳኝ አድርገህ ተቀበል እንጂ ለእኔ ትክክለኛ ደስታው ሆንዬ፣ ከዚህ በላይ አሁን ካስደሰተኝ በላይ ኢየሱስን እንደ ግል አዳኝ አድርጎ ሲቀበል እንደማየት የሚሰማ ኩራት የለምና።